አይወይ በጎጃም ባህላዊ ልብስ እየተዝመነመነ ከእጁ ማት ለየውን የባህር ቡሽ ከዘራ እየነቀነቀ እታለሜም በተለመደው ሁነት በባህላዊ ቀሚስና ጃኖ ኩታ ተንደርብባ የጎጆ መውጫ ትንሽዬ ጃንጥላዋን ዘርግታ የልቧን ንጉሥ አይወይን እግር በእግር እየተከተለች በማለዳዋ ፀሐይ በሚፍለቀለቀው ጤዛ ውበት እየተደመሙ ሽቅብ ወደ ገበያ ሲጓዙ ታለሜ በጀርባዋ የያዘችውን የጣና ዳር እንኳይና ብርቱካን በየመንገዱ እየሸጡ ነበርና ብዙ ሳይጓዙ ገና የገበያ ጎዳናቸው ሳይዋገድ የተሸከመችው ብርቱካን ተሽጦ አለቀ። አይወይና ታለሜ በዚህ እውነት ጉዟቸውን ቀጥለው እደግ ካለህ እንዲል ያገሬ ሰው መስክ ላይ የበቀለች አድራ የምታድግ ብርቱ ቅኔና ምስጢር የተገለጠባት ፍየሎች ያለ ጠባቂ ያለእረኛ ወልደው ተባዝተው የሚመጡባት እንደምንም አናቷ ላይ ለወጣ ሰማይን በመዳፍ የመዳሰስ ያክል አንዳች ሀሴት የምታጎናጽፍ፣ ወደ ሰማይ ሰማያት ለመክነፍ ጉዞ የጀመሩ ያክል የምታስደስት፣ ተራራዋ አናት ላይ ወደ ምስራቅ ዞሮ ለቆመ ባህር ዳርን በግንባር ጎንደርን በግራ እጁ መዳፍ፣ ደብረ ማርቆስን በቀኝ እጁ መዳፍ የመዳሰስ ያክል የምታስቃኝ በጣና ሐይቅ የኩራት ሰረገላ ላይ አሳፍራ በምናብ ዓለም ነፍስ የምታስኮበልል በስሟ ቀበሌና ዓለም አቀፍ ሆቴል የተሰየመላት አስደማሚዋ ተራራ ስር ደረሱ። እግዚኦ! የፈጣሪ ተአምር፣ ለካ ልብ ብሎ የሚያስተውል ጠፍቶ እንጂ ፈጣሪማ ተአምር መስራቱን መቸተው አያቴን የወንዲችንን ተራራ አለች ታለሜ፣ በቀኝ እጃ መዳፍ በግርም ታገጫን ምርኩዝ አድርጋ ሽቅ ወደ ተራራዋ እየተመለከተች አይ ለካ አይተሻት አታውቂም የኔ ጌጥ፣ እኔ ሁለት ሶስት ጊዜ ያክል አናቷ ላይ ወጥቻ አይቻታለሁ። እጅግ የሚደንቀኝ ነገር እንዲህ አይነት አውላላ ሜዳ ላይ መፈጠሯ ብቻ ሳይሆን ከእለት እለት እያደገች ቁመቷ እየጨመረ የመምጣቱ ሁነት ነው። ወይኔ ውድ ብቻ እግዚአብሔር ታምሮ የጉድ ነው። ደግሞስ ማን እንደ ዘራ ትንጃና አትካድ ነገር ሀቅ ሁና አድራ ላቅላቅ እያለች መስክ ላይ ሐውልት ትበቅላለች። አቤት ግዝፈቷ ግዝፈቱ፣ አቤት ሞገሷ ኩራቱ፣ የፍቅር አድባር ሰገነት፣ የልህቀት ኩራዛብነት ተብሎ ሲዘመር ሲዜም ሲቀኙላት አልሰማሽምን? አለ አይወይ ቡሽ ከዘራውን ተደግፎ እርሱም ወደ ተራራዋ አናት በሐሳብ ፈረስ እየከነፈ እታለሜ በሐሳብ ሰረገላ የተራራዋ አናት ላይ ደርሳ ስትመለስ ታወቃትና እግዚኦ ከማለት ውጪ ምን ይባላል የኔ ውድ? እንደው ሀገሩም ግን የታደለ ነው እንዲህ አይነት ተአምር የተገለጠበት በማለት ባለቀይ ጃኖ ጥለት ቀሚሷን እየሸበሸበች ጥቂት እንረፍ በሚል ሁነት አጠገቧ ካለችው ወይራ ዛፍ ጥላ ስር ለምለሙ ሳር ላይ ቁጭ ብለው ለጉዞ የያዙትን ማዕድ ለመቋደስ ሙዳዬ መናን ለመፍታት ስትታገል፣ አይ ወይ አጠገቧ ቁጭ አለና ሙዳዬ መናውን ፈቶ በነፋሻማው የመስክ ዳር ነፋስ ታጅበው በተራራዋ አፈጣጠር እየተደነቁ በፍቅር ማዕዳቸውን ሲጎራረሱ ቆዩና አይ ወይ እታለሜን ጎተት አድርጎ እቅፍ አደረጋት። ብዙ ሳይቆይ ዓይን ላይን ተያዩና፣ በሀፍረትም በስስትም በፍቅርም እየተያዩ ከንፈሯን ሳም፣ ከንፈሯን ጉርስ ሲያደርግ ነበር። አሲኗራ የሚለው መጽሐፍ ክፍል ስድስት የተጠናቀቀው፣ እኔም እንዲህ አልኳችሁ በዚህች አፈጣጠሯ እጅን በአፍ በሚያስጭን ተአምረኛ ተራራ ስም ዩቲዩብ ከፈትኩ። በእንዲህ እውነት መጣው። ስለሆነም ፍጹም ሀበሻዊ የሆኑ ወግና ትረካዎችን ለመቋደስ ወዳጅነታችሁን እሻለሁ። አብረን እንሆን፣ ቸር ነገር ይቆየን። አሲኗራ ቲዩብ ለሺ ጥላቻ አንድ ፍቅር።